እስራኤላውያን ከግብፅ ከወጡ በኋላ ወደ ከነአንም ገብተው በነፃነት ሳይሆን በፍርሃትና በግዞት መኖር ግድ ሆነባቸው። መዲያማውያን ከእስራኤላውያን የበለጠ ኃይለኛ ጦር ነበራቸው፣ እስራኤላውያንንም አብረክርከው ይገዟቸው ነበር። በዚያ ዘመን በእስራኤላውያን ላይ የሚደርሰው ጭቆና በጣም የከፋ ነበር። የእስራኤላውያንን መሬት ዘር በያዘበት ቅጽበት መዲያማውያን የተዘራውን ለማጥፋት ያፈራውንም ለመዝረፍ ወደ እስራኤላውያን ይመጡ ነበር እንስሶቻቸውን በጉልበት የወስዱባቸውና እስራኤላውያንን በመከራ ውስጥ ጥለዋቸው ሄዱ ነበር። እዚህ ጋር የእኛ ታሪክ ይጀምራል። እግዚአብሔር የትኛውንም ሰው ተጠቅሞ ሥራውን መሥራት እንደሚችል ያሳየበትና በአንድ ብላቴና ላይ አድሮ እስራኤላውያንን እንዴት ነፃ እንዳወጣ፣ አንድ ሕፃን ልጅንም ከምንምነት ወደ ትልቅ ጀብደኛነት እንዴት እንዳደገ እናያለን። ጌዲዮን ተርታ ሰው ነበር። ወገኖቹ በምድያማውያን አገዛዝ ስር በነበሩበት ጊዜ የተወለደ ሲሆን በሕይወቱ የሚያውቀውም መከራና ጭቆናን ብቻ ነበር። ይህ ወጣት ልጅ የምድያማውያንን መምጣት ጠብቆ የተዘራውን ዘር እንዳያጠፉበት ስንዴውን እየፈጨ ይደብቅ ነበር። ይህንንም ሥራ ሲሠራ ለጌዲዮን የእግዚአብሔር መልአክ ተገለጸለት። እግዚአብሔር ከአንተ ጋር ነውና አንተ ጀግና ሰው አትፍራ። ጌዲዮንም የመልአኩን ንግግር ሰምቶ ደነገጠ። ለመቀበልም ከበደው። ጌዲዮን በእድሜው ትንሽ ነበር፣ ወገኖቹም በቁጥር ያንሳሉ። ይህ የእግዚአብሔር መልአክ የሚናገረኝ ይህ ነገር ምንድን ነው ብሎ በውስጡ አሰበ። በአንደበቱም አውጥቶ እንዲህ አለ፣ እኔ እንዴት ጀግና ጦረኛ ሆናለሁ? በእድሜ ትንሽ ነኝ፣ የእኔ ወገኖችም በጦር አቅማቸው ደካሞች ናቸው። ይህ እንዴት ይሆናል? ጌዲዮንም ባሳለፈው መከራ ተወጥሮ ስለኖረ እግዚአብሔር የሚሠራበትን መንገድ መረዳት ከብዶት ነበር። አንዳንዴ እኛም ከተጋረጠብን ትልቅ መከራ በእኛ አቅምና በእኛ አስተሳሰብ ነገሮችን እያየን ክፉ ዘመኖች የማያልፉ፣ መልካም ጊዜ የማይመጣ ይመስለናል። ጌዲዮንም እግዚአብሔር ሁሉን ማድረግ እንደሚችል ረስቶ ነገሮችን በጊዜያዊ ዓይኑ ተመለከተ። ጌዲዮንም ጥያቄውን ቀጥሎ እንዲህ ብሎ ያንን መልአክ ጠየቀው። እግዚአብሔር እኛ ልጆቹ ከሆንን ለምን በጠላት እጅ ጣለን? ይህንን ሁሉ መከራ ለምን አመጣብን? መልአኩም ጌዲዮንን አበረታው። ጌዲዮን ግን ከመልአኩ ጋር የሚነጋገረው ነገር ትክክል እንደሆነ ለማወቅ አንድን ነገር አሰበ። ጌዲዮን ከመልአኩ ጋር ንግግርን እያደረገ ቢሆንም እየሆነ ያለውን ነገር ለማመን ተቸገረ። ይህንንም ተከትሎ መልአኩ እየሰጠ ያለው ተስፋ በእውነትም ከእግዚአብሔር እንደሆነ ለማወቅ ፈለገ። መልአኩንም እንዲህ አለው፣ አንተ ከእኔ ጋር የምትነጋገረው በእውነት አንተ እንደሆን ካውቅ ዘንድ ምልክት አድርግልኝ። ሄጄ መስዋቱን አምጥቼ በፊትህ እንዳኖር እስክመለስ ድረስ ከዚያ አትሄድ። መልአኩም በጄ እስክትመለስ ድረስ ከዚያ አልሄድም አለው። የእግዚአብሔርን መልአክ እንዳስቆመውና እንዳስጠበቀ ያልገባው ብላቴናው ጌዲዮን ወደ ቤቱ ገባ። አንድ የፍየል ጠቦትና አንድ አንባሻን ለመስዋት አዘጋጀ። ፍየሉን አርዶ ስጋውን በእንቅብ ደሙን በድስት አደረገ። መልአኩም በዛፍ ስር ባለበት ሰግዶ አቀረበለት። መልአኩም ሥርዓቱን እንዲያስፈጽመ ያ መልአክ ጌዲዮንን ሥጋውን ዳቦውን ከድንጋያ ላይ አኑረው ደሙን በላዩ አፍስስበት አለው። ጌዲዮንም እንዲሁ አደረገ። መልአኩም ከድንጋያ ላይ ያለውን ዳቦና ስጋ በበትሩ ቢነካው ከደንግያው እሳት ወጣ። ዳቦና ሥጋውንም በላችለት። መልአኩም እሳቱን ተረጋግጦ ወደ ሰማይ አረገ። ጌዲዮንም መልአኩ ትክክለኛ መሆኑን በዚህ ተአምራት አይቶ ተረዳ። እግዚአብሔርም መሥዋዕቱን እንዲተቀበለው፣ ጌዲዮንም በፊቱ የቆመው በእውነትም የእግዚአብሔር መልአክ እንደሆነ አውቆ ደነገጠ። የእግዚአብሔርን መልአክ ለመነጋገር ደፍር ያለውና ወዮልኝ አለ። ቀጥሎም ብርታትን አግኝቶ የእግዚአብሔርን መልአክ አይቻለው የእግዚአብሔርንም ቃል ሰምቻለውና እዘምታለው ለመሞትም አልፈራም። መልአኩም ጌዲዮን ሆይ፣ አይዞ አትሞትም ብሎ አበረታው። ይህም ከሆነ በኋላ እግዚአብሔርም ጌዲዮንን በድጋሚ የተነጋገረው ከአባት መንጋ አንድ ፍሪዳን ሰባት ዓመት የተገዙበትን ለማጠየቅ፣ ሰባት ዓመት የሆነውን ለማቅረብ አለው። የአባት ጣዖት ያለበትን መሰዊያ አፍርስ፣ በላዩ ላይ ያለውንም ምስል ስበረው አለው። ቀጥሎም ጌዲዮን ለፈጣሪው ለእግዚአብሔር መሰዊያን እንዲሠራ አዘዘው። ጌዲዮንም አስራ ሶስት የቤቱን ሰዎች ይዞ እንዳዘዘው አደረገ። የሀገሩም ሰዎች የአባቱን መሰዊያ ፈርሶ ቢያገኙት ይህንን ስራ የሠራው ማን ይሆን ተባባሉ። ዳኛም አምጥተው መረመሩ። በምርመራቸውም ይህንን ያደረገ የዮአስ ልጅ ጌዲዮን ነው ብለው ተናገሩ። በዚህም አላበቁ። አመፀኝነታቸው መጥቶባቸው ይህንን ስላደረገ እንገድለው ዘንድ ጌዲዮንን አሳለፈ ስጠን ብለው ዮአስን ጠየቁት። ዮአስም የጣዖቱን ጠላት እናንተ ልትበቀሉት ነውን? ጣዖቱ የእውነት አምላክ ከሆነ ራሱ ይበቀል አላቸው። ይህም ከሆነ በኋላ የምዲያም ሰዎች ከምስራቅና ከምዕራብ ያሉ አሕዛብን ይዘው በእስራኤል ላይ ዘመቱ። የእግዚአብሔርም መንፈስ ጌዲዮንን አበረታው። ጌዲዮንም መለከትን ነፋ። ባለሟሉ አብያዜርም ጌዲዮንን ተከትሎ መለከቱን ነፋ። ወደ መናሴ ወገኖችም እርዱኝ ብሎ መልእክተኞችን ላከ። የመናሴ ወገኖችም በመክሩ ተባበሩት። ቀጥሎም የጦርነት ስልት ወደ ለመዱ ወደ አሴርና፣ ወደ ዛብሎን፣ ወደ ንፍታሌም ወገኖችም እርዱኝ ብሎ መልእክተኞችን ላከ። እነሱም ተቀበሉት። በጎኖቹን እንዲህ ከሰፈሰበና በጦር ብዛትም ከበረታ በኋላ ጌዲዮን ለእግዚአብሔር ሌላ ፈተናን አዘጋጀ። እንደ ተናገርክ በእኔ አድረህ እስራኤልን የምታድናቸው ከሆነ እነሆ እኔ በአደባባይ የተባዘ ተሐርን አደርጋለሁ። ጠል በምድር ላይ ሳይወርድ ባህሩ ላይ ብቻ ቢወርድ በአንታ አድሬ አድናችኋለሁ እንዳልክ በእጅ እንደምታድናቸው አውቃለሁ አለ። ጌዲዮንም ጠሉ በወረደ በማግስቱ ሄዶ ጠል የወረደበትን ሐር ቢጨምቀው ቆሪ ሙሉ ውሃ ወጣው። ጌዲዮንም የሆነውን አይቶ ሌላ ፈተናን ለእግዚአብሔር አቀረበ። ፈጣሪ ሆይ ሰልችታህ ትቆጣኝ፣ ዳግመኛም አንዲት ነገር ልንገርህ። ሐሩ ብቻ ደረቅ ይሁንና በሐሩ ዙሪያ ሙሉ በሙሉ ጠል ይውረድበት። እንዲህ ከሆነ በእኔ አድረ እስራኤልን እንደምታድን አውቃለሁ። በዚያችም ሌሊት እግዚአብሔር ጌዲዮን እንደጠየቀው አደረገለት። ጌዲዮንም በማለዳ ገስግሶ ወደ ሐሩ ሄደ። ዙሪያው በጠል ርሶ ሐሩ ግን ደረቅ ሆኖ አገኘው። ከዚያም በኋላ ለእግዚአብሔር አዲስ ፈተናን አላቀረበም ነበር። ጌዲዮን የሰበሰባቸው ጦረኞች በቁጥር 32ሺ ሆኑ። ጌዲዮንም ሰራዊቱን ይዞ ወደ ጦር አውድማ መንገዱን ጀመረ። እግዚአብሔርም ጌዲዮንን ተናገረው ካንተ ጋር ያሉ ወገኖች በጥቂት ሰዋ ድሬ የመዲያም ሰዎችን መጣል እንደማይቻለኝ አድርገው በዝተዋል። እግዚአብሔር የልጆቹን ባህሪ ያውቃል። በቁጥር በዝተው ጦርነት ቢገጥሙ ቢያሸንፉም እግዚአብሔር ድሉን ሰጠን ሳይሆን ድሉን ራሳችን አመጣን እንዳይሉ ጌዲዮንን ድጋሚ እንዲያለው ከእናንተ ወገን የሚፈራ ሰው ቢኖር ወደ ህዝቡ ይመለስ ብለህ ለህዝብ ንገራቸው። የጌዲዮንንም ጥሪ ሰምተው አስር ሺህ ሰዎች ወደ ህዝባቸው ተመለሱ። እግዚአብሔርም ደግሞ እንዲህ አለ። ጌዲዮን አሁንም የቀሩት ህዝቦች በቁጥር ብዙ ናቸው። ወደ ወንዝ አውረዳቸውና ውሃ በመጠጣት ፈትናቸው። በፈጣሪው ሙሉ እምነት ያገኘው ጌዲዮንም የአምላኩን ትዕዛዝ ተቀብሎ ወገኖቹን ወደ ወንዝ አወረዳቸው። እግዚአብሔርም እንዲህ አለው፣ ከወንዙም ውሃን ሲጠጡ በአንድ እጃቸው መሳሪያቸውን ይዘው በሌላ እጃቸው ውሃውን እየጠለፉ የሚጠጡትን ለብቻ ለይታ አቁማቸው። እንደላም ውሃውን ለመጠጣት የተንበረከከውን ደግሞ በአንድ ወገን ለይታ አቁማቸው። ጌዲዮንም እንደተባለው አደረገ። በአንድ እጃቸው መሳሪያቸውን ይዘው በሌላኛው እጃቸው ደግሞ ውሃውን እየጠለፉ የሚጠጡት ሰዎች ቁጥር ሶስት መቶ ሆነ። ሌሎቹ ግን ውሃውን ለመጠጣት መሳሪያቸውን አስቀምጠው የሚንበረከኩ ሆኑ። እግዚአብሔርም ጌዲዮንን በሶስት መቶዎቹ ሰዎች አድሬ ያድናችኋለሁና የቀሩትን ሰዎች ወደ ቤታቸው ሂዱ አለው። ጌዲዮንም እስራኤላውያንን ወደ ቤታቸው ካሰናበተ በኋላ በዚያች ምሽት እግዚአብሔር ጌዲዮንን እንዲህ አለው የሚዲያም ሰዎችን ዛሬ በእጅ አሳልፌ ሰጥቻቸዋለሁና ወደ ሚዲያም ሰዎች ፈጥነህ ውረድ ጌዲዮንም ጋሻ ጃግሬውን ፋራንን ይዞ ከሚዲያም ወገን ወደ አንድ ሃምሳ አለቃ ወዳለበት ቦታ ሄደ የሚዲያም ወታደሮች እንደ አሸዋ በዝተው ምድር ሞልተው ተኝተው ነበር ጌዲዮንም ህልም አይቶ የተነሳ አንድ የሚዲያም ወታደር ህልሙን ለጓደኛው ሲነግረው ሰማ። ወታደሩ እንዲህ አለ፣ አንድ ትንሽ እሳት ከተራራ ላይ ወርዳ ከተማችንን ስታጠፋ አየው። ህልሙንም የሰማው የወታደሩ ጓደኛ ህልሙን እንዲህ ብሎ ተረጎመለት፣ ይህማ የዮአስ ልጅ ጌዲዮን ነው እንጂ ሌላ ማንም አይሆንም። ጌዲዮንም ይህንን ህልምና ተርጓሚውን ሲሰማ ደስ ብሎት ወደ እስራኤል ተመለሰ። ወደ እስራኤላውያንም ጋር ከደረሰ በኋላ ተነሱ ምድያማውያንን ዛሬ በእጃችን ጥሏቸዋል፣ አላቸው። ሦስት መቶ ወታደሮቹንም ለሦስት ከፈላቸው። ለሁሉም መለከትና ማሰሮችን ሰጣቸው። እኔ ወደ ምድያሞች እሄዳለሁ፣ እኔም አድርገውን አይታችሁ እንደኔ አድርጉ አላቸው። እቅዱንም እንዲህ ነገራቸው። እኔና ከእኔ ጋር ያለን ሰዎች ወደ ምድያም ሰዎች ጋር እንሄዳለን መለከት ስንነፋ እናንተም መለከታችሁን ትነፋላችሁ። የእግዚአብሔር ኃይል የጌዲዮን ጦር ደረሰብ እያላችሁ ትጮኋላችሁ። ጌዲዮንም ወደ ሚዲያም ወገን መቶ ሰዎችን ይዞ ገባ። በመካከላቸውም በእጃቸው የያዙትን ማሰሮ በምድር ላይ እየጣሉ ወጋ ወጋ የሚል መለከት እነፉ። በርቀት የቆሙትም ወታደሮች መብራታቸውን ከፍ አድርገው ማሰሮዎቹን እየሰበሩ ይህ የጌዲዮን ሰልፍ ነው እያሉ ጮኹ። የሚዲያም ወታደሮችም በውድቅት ሌሊት ምን መጣብን ማለቃችን ነው ብለው ፈርተው ከዚያ ሸሹ። ሲያመልጡም የጊዲዮን ሰራዊት መለከታቸውን እየነፉ ድምፃቸውን ከፍ አድርገው ይጮሁ ነበር። በዚህም ምክንያት በድንጋጤ ያሉት የሚዲያም ወታደሮች የጊዲዮን ጦር መጣብኝ ካሁን ካሁን ገደለኝ ብለው ፈርተው እርስ በእርሳቸው በሰይፍ ተጨራረሱ። ከመቶ ሺህ በላይም የሚዲያም ወታደሮች ሞቱ። የተረፉትን ምድያማውያን ጌዲዮን አሳደዳቸው። ጌዲዮን በምድያማውያን ላይ መለከትን ሲነፋ የሰሙ የኤፍሬም ነገዶችም በድንፋት አመጡ። ግዳጃቸውንም ከጨረሱ በኋላ እንዴትኛ እንሳት ትጠራን ወደ ግዳጅ ወጣ ብለው ጌዲዮንን ተቆጡት። ጌዲዮንም እግዚአብሔር የምድያምን አለቆች በእጃቸው አሳልፎ የጣላቸው አይደለምን? ከእኔማ እናንተ ትሻላላችሁ እኳ አላቸው። ጌዲዮንም ጦርነቱን ፈጽሞ ወደ ዮርዳኖስ መጣ። ስንቅም ባለቀባቸው ጊዜ እስራኤላውያን ተበሳሽተው አይምሯቸውን አጡ። ጌዲዮንም የስኮትን ሰዎች ጠርቶ ለዘመቱ ሰዎች የሚበሉ ስጧቸው ቤላቸው። አለቆቻችን በእጅህ አልተያዙ ለምን እናበላህልን ብለው መብልን አንሰጥም አሉት። ጌዲዮንም እንደተዘባበታችሁብኝ አትቀሩም ብሎ ወደ ሌላ ቦታ ፈቀቅ አለ። ፋኑሄል የሚባል አገርም ደርሶ ለዘመቱ ሰዎች መብልን ስጧቸው አለ። እነሱም አይሆንም፣ አንሰጥም አሉት። ጌዲዮንም የፋኑኤልን ሰዎች በደና ከመለሰኝ ይህንን ግንብ አፈርሰዋለሁ አላቸው። ጌዲዮንም የምድያማውያንን መሪዎች ፍለጋ ሄደ። እነሱ ግን ፈርተው ወደ ዋሻ ገብተው ነበር። የቀሩትም ወታደሮች 15 ሺህ አካባቢ ነበሩ። ጌዲዮንም ሁለቱን ነገስታት ይዞ ማረካቸው። ሰራዊቶቻቸውንም ካጠፋ በኋላ ነገሥታቱን ይዞ ወደ አሩስ ተመለሰ። ጌዲዮንም ወደ ሰኮት አለቆች በደረሰ ጊዜ ለተራቡ ሰራዊት እህል እንሰጣቸው ዘንድ ነገስታቱ በጅ መች ተያዙ ብላችሁ በእነሱ የተገዳደራችሁብኝ ነገስታት ነሁ አላቸው። የሰኮትንም ሰዎች በምድረ በዳ ሰቀላቸው። ወደ ፋኑሄልም ሄዶ የአናምሄልን ግንብ አፈረሰው። የፋኑሄልንም ሰዎች አጠፋቸው። አገራቸውንም እንዲሁ አቃጠለ። ሁለቱን ነገሥታት ዜብሄልና ስልማንን ገደላቸው። ሀብት ንብረታቸውንም ወረሰ። ይህንንም ጀብድ ከፈጸመ በኋላ እስራኤላውያን ከምድያም አድነኸናልና በእኛ ላይ ገዢ አለቃ ሁን አሉት። እሱም አይሆንም፣ እግዚአብሔር እንጂ እኔ ገዢ አልሆናችሁም፣ ልጆቼም ገዢ አይሆናችሁም አላቸው። ጌዲዮንም ወገኖቹን አንድ ነገር ጠየቃቸው። የዘረፋችሁትን ወርቅ ሙሉ በሙሉ አምጡልኝ። እነሱም በእጄ ብለው ሙሉውን ሰጡት። ጌዲዮንም ለእግዚአብሔር ምስጋና እንዲሆን ብሎ ወርቁን አለዘበ። አንድ ምስልንም ሰርቶ በኤፍራታ አቆመው። ለበጎ ብሎ ያደረገውን ነገር እስራኤላውያን አይተው ያንን የወርቅ ምስል አመለኩት። በጌዲዮንም ዘመን እስራኤላውያን የምድያም ሰዎችን ገዟቸው። በጌዲዮንም ዘመን ሀገሪቱ ሰላምን አግኝታ ኖረች። ጌዲኦንም በዘመኑ ብዙ ሚስቶችን አግብቶ ሰባት ልጆችን ወለደ። ከእነዚያ ልጆች ውስጥም አንደኛው አቢሜሌክ ነበር። ጌዲኦን እስራኤልን በመስፍንነት ባይመራም እንደ መስፍን እየሳሙት እና ያከብሩት ነበር። እሱ ከሞተ በኋላ እስራኤል ወደ ድሮ ክፋታቸው ተመልሰው እግዚአብሔርን ትተው በዓልን ማምለክ ጀመሩ። እሱን ታሪክ ለሌላ ጊዜ እንተወውና ለዛሬው በዚህ እናቆማለን። በቀጣይ እስከምንገናኝ ድረስ መልካም ጊዜ